የኮንትራት ውል ግብርና ለግብርናው ዘርፍ ሽግግር ብሎም ለአምራች አስመራቹ ሁለንተናዊ ተጠቃሚነትና እድገት ወሳኝ መሆኑ ተገለጸ። የኢፌዴሪ ግብርና ሚኒስቴር ከማዕከላዊ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር ያዘጋጀው የአምራች አስመራች ግንኙነት የግብርና ምርት ውል ለመወሰን በወጣው አዋጅ መመሪያና የውል ሰነድ ዙሪያ የግንዛቤ መፍጠሪያ መድረክ በዱራሜ ከተማ መካሄዱም ተመላክቷል። መድረኩን የመሩት በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኦስማን ሱሩር የለውጡ መንግስት የሕዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ እያከናወነ ባለው ተግባር በርካታ ኢኒሽቲቮች ተቀርጸው ተግባራዊ በመደረጋቸው ተጨባጭ ለውጥ እየተመዘገበ ይገኛል ብለዋል። መንግስታችን የሕዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ በርካታ ኢኒሽቲቮች ተቀርጸው እነሆ ተግባራዊ መሆን ጀምረዋል። ባለፉት ስድስት እና ሰባት የለውጥ አመታት በተሰሩ በርካታ ሀገርን የሚቀይሩ ህዝብን የሚያሻግሩ በተለይ ኢትዮጵያ እና ኢትዮጵያውያን ከሚታወቁበት ድህነት እንዲወጡ፣ ኢትዮጵያ በዓለም አደባባይ ከፍ ብላ እንድታይ፣ ኢትዮጵያውያን በዓለም አደባባይ ከስንዴ ለማኝነት ከተመጽዋችነት ወጥተው በራሳቸው አቅም አቅማቸው አልበተው ሀገራዊ እድገትን ከፍ ለማድረግ ኢትዮጵያውያንን ከፍ ለማድረግ በርካታ ስራዎች ተሰርተዋል። ተጨባጭ ለውጦቹም ተመዝግበዋል። በተለይም የስንዴ ልመናን ለማላቀቅ ግብርናን ለማዘመን ግብርና ከሚታወቅበት ኋላ ቀር አንዴ ዝናብ ጠብቆ በዓመት አንዴ ከማምረት ይልቅ ያሉ የውሃ አማራጮቹን በሙሉ አሟጦ በመጠቀም የጊዜን፣ የጉልበትን፣ የመሬትን፣ የውሃን ምርታማነት በማሳደግ ምርትና ምርታማነት አሳድጎ ሀገራዊ እድገትን ለማፋጠን ዘርፋ ብዙ ስራዎች ሰርተዋል። በዚህም በርካታ ውጤቶች ተመዝግበዋል። በግብርናው ዘርፍ የተገኙ ስኬቶችን ዘላቂነት ለማረጋገጥ ዘርፉን በማዘመን የተለያዩ ፖሊሲዎችና አሰራሮች ተቀርጸው ተግባራዊ በመደረጋቸው ምርትና ምርታማነት መጨመሩንና የወጣቱን ተጠቃሚነት እያደገ መምጣቱን የተናገሩት አቶ ኦስማን ሱሩር በክልሉ የግብርናው ዘርፍ ለበርካታ ዜጎች የስበት ማዕከል እየሆነ በመምጣቱ የኮንትራት ፋርሚንግ አሰራር በፖሊሲ መታገዙ እየመጣ ላለው የግብርና ዝማኔና የምርታማነት እድገት ፋይዳው የጎላ በመሆኑ አጠናክሮ ማስቀጠል ይገባል ብለዋል። ጅምር የግብርናው ዝማኔ ተስፋ ሰጪ ውጤት እያመጣ ነው ያለው። ይህን ተስፋ ሰጪ ውጤት ወደ ዘላቂ አስተማማኝ ደረጃ ለማድረስ ቀጣይነት እንዲኖረው መንግስታችን ግብርናውን ማዘመን የሚያስችሉ በርካታ ፖሊሲዎች፣ የህግ ማዕቀፎች እና አሰራሮች ቀርጾ ወደ ተግባር ተገብቷል። በተለይም የዘርፉ ማነቆ ከነበሩት ግብርና ማነቆ ከያዙ ይዘው ከነበሩ የቴክኖሎጂ አቅርቦት፣ የፋይናንስ አቅርቦት እና ሌሎች ከዚህ ጋር ተያያዥነት የነበራቸው ጉዳዮች በፖሊሲ በህግ ማዕቀፍ እንዲፈቱ ተደርገዋል። በግብርና ዘርፉ የተደረጉ ልዩ ልዩ የፖሊሲና የህግና የአሰራር ማዕቀፎች ሸሻዎችም አሁን ባለንበት ገና ችግ ከጅምራቸው ተጨባጭ ለውጦች ማምጣት ጀምረዋል። በተለይ በፋይናንስ አቅርቦት በግብርና ሜካናይዜሽን መሳሪያዎች አቅርቦት እና አጠቃቀም ረገድ እነኚህ ጅምር ስራዎች ተስፋ የሚሰጥ ውጤት ማምጣት ጀምሯል። በዚህም መነሻ እንግዲህ ግብርናችን እየዘመነ መጥቷል። በተለይ የቴክኖሎጂ አጠቃቀም ቴክኖሎጂ ስንል ቅድመ ምርት፣ ድህረ ምርት ቴክኖሎጂዎቹን በመጠቀም በተለይ የተማረው ወጣት በግብርና ዘርፉ እንዲሰማራ፣ ገቢውን እንዲያሳድግ፣ ኑሮውን እንዲቀይር፣ ግብርና ዘርፉ አንዱ ዋናው የስራ እድል ምንጭ እንዲሆኑ እና የሀብት ፈጠራ ምንጭ እንዲሆን የዚህ የቴክኖሎጂ አቅርቦትና ስርጭት ትልቅ ለውጥ እያመጣ ነው ያለው። በዚህ መነሻ ምርታማነት ማደግ ጀምሯል። ምርት በዓመት አንዴ መረት ከነበረበት ዛሬ ዛሬ ሁለት እና ሶስት ጊዜ ማምረት ባህል እየሆነ ወጥቷል። በክልላችን ደግሞ ከሶስት እስከ አምስት ጊዜ ማምረት ተጀምሯል። በልግ መኸር፣ መስዶ ጸደይ፣ ቅድመ በልግ በሚባል ደረጃ ይሄ የአርሶ አደሩን ጊዜ ጉልበት፣ መሬት፣ እርጥበት፣ ሀሳብ ምርታማ እንዲሆን ግብርና ዘርፉ የእድገት የብልጽግና ምንጭ እንዲሆን ለዜጎች ተስፋ የሚሰጡ ውጤቶች ማሳየት ጀምሯል። በተለይ በክልላችን እንደ ሀገር ያለውም ተስፋ የሚሰጥ ነው። በክልላችን ደግሞ ይሄ ግብርና አሁን አሁን ለበርካታ ዜጎች የስበት ማዕከል እየሆነ መጥቷል። ይህም መነሻው የቴክኖሎጂ አጠቃቀም ስርዓቱ መሻሻሉ፣ እነዚህ ጉዳዮች በፖሊሲ መታገዛቸው በሕግ ማዕቀፍ መታገዛቸው ለዚህ እየመጣላለው የግብርና ዝማኔ እና ምርታማነት እድገት ትልቅ ድርሻና አበርክቷለው። ይህን እንግዲህ አጠናክሮ ማስቀጠል ያስፈልጋል። በክልሉ ከተረጅነት ወደ ምርታማነት የሚደረገውን ጉዞ የሚያግዙ ኢኒሽቲቭዎች ተቀርጸው በቤተሰብ ደረጃ ተግባራዊ በመደረጋቸው ውጤት እየተመዘገበ ይገኛል ያሉት የቢሮ ኃላፊ መንግስት ካሻሸላቸው የፖሊሲ የህግ ማዕቀፍና የአሰራር ማሻሻዮች የኮንትራት ፋርሚንግ የአምራች አስመራች የህግ ማዕቀፍ አንዱና ተጠቃሽ ነው ብለዋል። አሁን መንግስታችን የሚያስቀምጠው ከተረጅነት ወደ ምርታማነት ጉዞ ለማፋጠን የሚያግዙ እንደ ክልል በርካታ ክልላዊ ኢኒሽቲቮችን ቀርጸናል። ክልንሽቴቦቻችንም በቤተሰብ ደረጃ ተደራሽ ሆነው ኢንክሉሲቭ ሆነው አካታች ሆነው መተግበር በመጀመራቸው በቤተሰብ ደረጃ ለውጦች ማየት ጀመርናል። የኢኮኖሚ ለውጦች፣ የኖሮ ለውጦች በአርሶ አደሩ ዘንድ በወጣቱ ዘንድ ማየት ጀመርናል። የስራ ዕድል ፈጠራ ለውጦች፣ ተጨማሪ ምርቶች ገበያ ውስጥ በተትረፈረፈ መንገድ መግባት፣ ገበያውን ማረጋጋት የድሮ ድነትን ማሻሻል የሚታዩ ለውጦች ናቸው። በተለይ 3430 ብለን የገባንበት የተቀናጀ ግብርና ለቤተሰብ ብልጽግና ኢኒሽቲቭ በክልላችን በተጀመረ አጭር ጊዜ ውስጥ እምርታዊ ለውጥ በሚባል ደረጃ በህብረተሰቡ ውስጥ ተቀባይነት አግኝቶ አንዳንድ ማሳዎቻችን ቀደም ሲል በባህር ዛፍ ተወረው የነበሩ ማሳዎቻችን ዛሬ ዛሬ በፍራፍሬ፣ በቡና፣ በቅመማ ቅመምና ሌሎች ከፍተኛ ምርት የሚሰሩ ሰብሎች የመተካ ስራ በአርሶ አደሮቻችን ያለምንም ገፊ ምክንያት ያለምንም ገፊ ሀይ ምርታማነቱ እየተገኘ ያለው ውጤት አርሶ አደሮቻችን እየገፋ የባህር ዛፍ ማሳዎች ወደ ፍራፍሬ፣ ቡና፣ ቅመማ ቅመምና ሌሎች ሀይ ቫሊ ፕሮፕስ ከፍተኛ ምርት ወደሚሰጡ ሰብሎች እየተመቀየረ መጥተዋል። ይሄ እንግዲህ የስኬቶቹ የግብርና ዘርፉ እየመጣ ያለው ውጤት ጥሩ ማሳያ ነው ብሎ መውሰድ ይቻላል። ይሄ ደግሞ መንግስታችን ለጀመረው ከደረጃነት ወደ ብርታማነት ጉዞ መፋጠን እኔ አበርክቶ በርካታ ከፍ ያለ ሊሆን እንደሚችልም ይታመናል። እንግዲህ መንግስታችን ካሻሻላቸው በርካታ የፖሊሲ የህግ ማዕቀፍ የአሰራር ማዕቀፍ ማሻሻያዎች መካከል የኮንትራት ውል ግብርና ወይም ኮንትራት ፋርሚንግ የአምራች አስመራች የሕግ ማዕቀፍ ወይም አዋጅ አንዱና ተጠቃሽ ነው። የኮንትራት ውል ግብርና ማለት ሽጦ ማምረት እንደሆነና የሚያርሶ አደሩን ጥራት ያለው ምርት የማምረት አቅሙን በማሳደግ ለሀገር ብሎም ለክልሉ የግብርና ሽግግርና እድገት የላቀ አስተዋጽኦ እንደሚያበረክት የገለጹት የቢሮ ኃላፊ የአርሶ አደሩን የቴክኖሎጂ አጠቃቀም ባህል እንደሚያሳድግና አምራቹም ገበያው የሚፈልገውን የምርት አይነት በጥራትና በብዛት እንዲያመርት በማድረግ የአምራች አስመራቹን ተጠቃሚነት ያረጋግጣል ብለዋል። የኮንትራት ውል ግብርና ማለት ሽጦ ማምረት ማለት ነው። አርሶ አደሩ ለማን ነው የምሸጠው? ስንት ነው የምሸጠው? መቼ ነው የምሸጠው? እንዴት ነው የምሸጠው? የሚል ጭንቀት እንዳይኖረው የአርሶ አደሩ ስራ ምርትና ምርታማነት ማሳደግ ብቻ፣ ተወዳዳሪ ምርት፣ ጥራት ያለው ምርት ገበያው ላይ እንዴት ነው እኔ ግብቼ ተወዳዳሪ መሆን ነው የሱ ጭንቀት። የሱ ሚና ይሄ ብቻ መሆን እንዲችል የሚያደርግ ያምራች አስመራች ወይም ሽጦ ማምረት ውል የሚመረጥ ስርዓት እንግዲህ በመንግስታችን በህግ ማዕቀፍ ደረጃ አዋጅ ጸድቆ ወደ ተግባር ገብቷል። ይህም የኮንትራት ግብርና ውል ለሀገራችን፣ ለክልላችን የግብርና ሽግግር አበርክቶ ከፍ ያለ ነው። ለግብርና ሴክተሩ የእድገት ተጠቃሚነት የግብርና ሴክተሩ ትራንስፎርሜሽን ይህ የኮንትራክት ፋርሚንግ ወይም የኮንትራክት ውል አምራች አስመራቹ ውል የአሰራር ማዕቀፍ የህግ ማዕቀፍ ፋይዳው ትልቅ ሊሆን እንደሚችል እገምታለሁ። ለምን የሚባል ለግብርና ዝማኔ መሰረቱ ቴክኖሎጂ ነው። ቴክኖሎጂ ስንል ከሀሳብ እስከ ቁስ ይሄዳል። ከሀሳብ እስከ ቁስ ይሄዳል። አርሶ አደሩ የቴክኖሎጂ አጠቃቀም ባህሉ እንዲያድግ፣ አምራቹ ገበያ የሚፈልገውን ጥራት ያለው ተወዳዳሪ ምርት ለሀገር ውስጥ ገበያ፣ ለውጭ ገበያ፣ ለኢንዱስትሪ እንዲያመርት ያስችላል። ኢንዱስትሪዎችም በውጭ ገበያ ላይ ያሉ አካላትም የውጭ ገበያ ምን እንደሚፈልግ ምን አይነት ጥራት፣ ምን አይነት ምርት እንደሚፈልግ ብቻ ከአምራቹ ጋር ውል በመግባት የሁለቱን ወገኖች ተጠቃሚነት የሚያረጋግጥ በተለይ የአምራችሁንም የሸማችሁ የአምራችሁንም የአስመራችሁንም የሁለቱንም ጥቅም የጋራ ጥቅም የሚያስጠብቅ የምንለው ሰጥቶ መቀበል፣ በአንዱ ኪሳራ ሌላው ማደግ ሳይሆን፣ አምራችሁም ፍትሐዊ የሆነ ገበያ ዋጋ ያገኛል። አስመራችሁም ፍትሐዊ በሆነ ገበያ ዋጋ ጥራት ያለው ምርት ተወዳዳሪ ምርት እንዲያገኝ ያስችለዋል። ሁለቱም ወገኖች ተጠቃሚ ናቸው። አንዳቸው ለአንዳቸው የግድ አስፈላጊ ናቸው። የማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ ኃላፊ ዶክተር አባስ መሐመድ የኮንትራት ፋርሚንግ አሰራር በዚህ መልኩ የሕግ ማዕቀፍ ወጥቶለት መተግበሩ የአምራቹንም ሆነ ያስመራቹን ተጠቃሚነት ከማረጋገጥ በተጨማሪ ገበያን፣ መሬትን፣ ገንዘብንና እውቀትን በማቀናጀት የሚሰራ በመሆኑ የሚባክን ሀብት አይኖርም ብለዋል። በጣም ከፍተኛ እያገኙ ነው ያሉትና ከዛም ማለት አሁን አንዳንድ አካባቢ ግርጋን ለምሳሌ አቮካዶ የሚያመርቱ አርሶ አደሮች ዛጋርን የአብሮ ኢንዱስትሪ ኢንዱስትሪ ጋር ተሳስሮ ምርት እያቀረቡ በዛ መልኩ በኮንትራት መልኩ እየሰሩ ያሉት ነገር አለ ና እንትም አለ። ፕራክቲሱ ግን እነዚህ በህግ ተደግፎ ስርዓት ኖሮት በሀገር ደረጃ ቴንሽን የሰጡት መምጣቱ በጣም ደስ ብሎኛል። ብዙ ሀገሮች ይሄ ኤክስፐሪንስ አለ። በጣም ብዙ ሀገሮች ለዚህ ነው የሚሰራውና፣ ይሄ ምን ማለት ነው? በሚ በጥቅሉ ሲታይ ሪሶርሳችንን ወደ አንድ ቦታ ላይ ሰብሰብ ሀገር ማቀናጀት ማለት ነው፣ ሪሶርስ ማቀናጀት ማለት ነው። መሬት የሌለው ሰው አለ፣ ገንዘብ ያለው ሰው፣ እውቀት ያለው ሰው አለ። ሌላው ደግሞ መሬት ያለው ደግሞ ትንሽ ፕሎት መሬት ያለው ሰው አለ። ገበያ ያለው ሰው አለ። ግን መሬት የሌለው እደዚያም ገበያ ያለው ሰው መሬት ያለው ሰው ገንዘብ ያለው ሰው እውቀት ያለው ሰው ወደ አንድ ቦታ ላይ ሰብስቦ እነዚህ ሪሶርሶች አከራጅሶ ማምረት ነው። ኮንትራት ፋርሚንግ መሬት ላይ በሚበቅለው ምርት የሚደረግ የውል አምራች እና አስመራች ተጠቃሚነትን የሚጨምር አሰራር በመሆኑ በምርት ግብይት በመጨመርም ሆነ በመቀነስ የዋጋ ልዩነት ሲፈጠር ሁለቱም አካላት አምራች እና አስመራች ተነጋግረው ማሻሻያ ሊያደርጉ ይችላሉ ብለዋል። ያስመራችሁ ኖሮ ትልቅ ነው። የመንግስት አካል የሶስተኛ ወገን አግባብነት ያለው አካል ክሻ ክፍትነ አሁን በዚህ መንግስት ስልጠናዎች

የሁለት ብር ዋጋ ልዩነት ፈጥሮ አስመራቹ የገፋው ምድር ገደል የከፈተበት ከዛ ምድር የሆነ ለተወሰነ ጊዜ የገዛቸውና አስመራቹ ተስፋ ቆርጦ ሲወጣ ያደረገው በጣም ወረደ ዋጋ ምርቱ እንዲገዛ አድርጓል። ይህ ፕራክቲካል ያለ በኢፌዴሪ የግብርና ሚኒስቴር የግብርና ኢንቨስትመንት ምርት ግብይት መሪ ስራ አስፈጻሚ አቶ ደረጃ አበበ ኮንትራት ፋርሚንግ እድገትና ገበያ መሰረት ያደረገ መሆኑን ገልጸው በአምራቹና በአስመራቹ መሀል በሚፈጠረው እምነት የሚፈጸም ተግባር በመሆኑ አሰራሩ ተጠናክሮ እንዲቀጥል ባለድርሻ አካላት በቅንጅት ሊሰሩ ይገባል ብለዋል።

የመድረኩ ተሳታፊዎች በሰጡት አስተያየት የኮንትራት ፋርሚንግ አሰራር የአምራች አስመራችን የጋራ ተጠቃሚነት የሚያረጋግጥ አሰራር ከመሆኑም በተጨማሪ ለግብርና ዘርፍ እድገት ወሳኝ በመሆኑ በትኩረት ሊሰራ ይገባል ብለዋል።